መምህር ሰላም ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እኛም ስለ መጣሽ ደስ ብሎናል። ያው ሰምተሽ ይሆናል። ዛሬ ህልም ስለ ህልም የምንነጋገርበት ቀን ነው። ያየሽው ህልም አለ እሱን አንቺውና እንወያይበት እህቴ፣ ማለት ነው፣ ታናሽ እህቴ፣ አያቴ በህይወት የለችም እና እሷ ጋ በእጅ አቅፋት ቤቷ ማለት ነው ቤቷ አሁንም አለ። አያቴ ከሞተች ቆይታለች፣ ወደ አስራ ምናምን አመት ሆኗታል። እሷ ቤቴ ምክንያቱም አሁን ህልሙንና ሌሎች ነገሮች ስታብራሪ ይደበላለቃልና ሕልሙን ቀጥታ ብቻ ህልሙ ንገሪና ከዛ በኋላ አቅፋ ታያት አለው። እና ሁል ጊዜ እሷ ቤት ነው ማያት እህቴ ማለት ነው ታናሽ እህቴ እሷ ቤት ነው ማያት። እንደገና ደግሞ አቅፋት ታያት አለው። እሺ በጸሎት እንድታስቢያት ወይም ደግሞ የሆነ አንድ የሆነ ነገር ይኖር ይሆን። እህትሽ ያለችበትን ህይወት ትነግሪኛለሽ። እህቴ ው ጸለት እንትን እላለው እኔ ያው ቅርብ ጊዜ ነው ፀውለት ለሷ ማደርግ የነበረው። አዎ እኮ እህትሽን አቅፎ የሚያዩት ለምን እንደሆነ እንዳውቅ ነው። ለምሳሌ ያቀፋቸው በአባትሽ መልክ ተመስሎ መጥቶ ከአባት የመጣው የዝሙት መንፈስ ጊዜ ከአባት ወደ ሴት ልጅ ከመጣ የዝሙት መንፈስ ነው የሚሆነው። ከእናት ወደ ወንድ ልጅ ከመጣ የዝሙት መንፈስ ነው። ከእናት ወደ ሴት ልጅ፣ ከአባት ደግሞ ወደ ወንድ ልጅ ከመጣ ደግሞ እንደዚሁ አይነጠላ ሆኖ ትዳርና ህይወትን የሚያበላሽ ነው የሚሆነው የዝሙት መንፈስ ሊሆን አይችልም። ግን አሁን አንቺ አያቴ አሁን ያለችበት ህይወት ያው፣ ስጋው ደግሞ ወስዳለች። አንደኛ አያትሽ ወንድ ሴት አያት ነው ወንድ አያት ነው ያያችሁ? ሴት አያቴ ናት ሴት አያቴ። እህትሽን ማለት ነው። አሁን ከአያትሽ ጋር ምን የምትኖረው? እህትሽ እዛው ነች። አያቴ በህይወት የለችም። በህይወት የሉም። አሁን በህይወት ከሞቱ በኋላ ነው ይህን የምታየው ማለት ነው። አዎ በጣም ረጅም አመት ሆኗታል። አያቴ ከሞተች ከአስራ ምናምን አመት በፊት ነው አያቴ የሞተችው፣ ግን አሁን ቅርብ ጊዜ ነው እንደዚህም። አያቴ ምናልባት ቤት ውስጥ በመጥፎ ነገር መተርጎሙ ይህን ያክል ላያስኬድ ይችላል። መጥፎም ጥሩም ለማለት ግን የሚያስኬደው እናትሽ በአዳም ልኩ ያመልኩ ከነበረ መንፈሱ ዛሩ ነው ልክ አያትሽን እንዳኖራቸው ማረፍ የሚፈልገው ማላይ እንደሆነ እያሳየ ነው። የትሽ ላይ ማረፍ ነው የሚፈልገው። አይ በጸሎት አስቢኝ እያሏትም ሊሆን ይችላል አቅፋዋት ካዩል ጊዜ በጸሎት አስቢኝም ከሆነ ልጅቷ ጸሎተኛ ከሆነች የበለጠ በስግደት በጾም በጸሎት እንደታስባቸው ይሆናል። ግን እህትሽ ያለችበት ሁኔታ እንድትነግሪኝ ፈልጌ ነው። እህቴ አሁን ያለችበት ያው ስጋው ደግሞ ወስዳለች፣ በትዳር ነው የምትኖረው። ግን አያቴ መለኩሴ ናት መለኩሴ ናት፣ ሙልኩስና ወስዳ ነው ወደው እንደመለኮሰች በአንድ ወር ነው በሁለት ወር እንደዚህ ነው ያረፈችው። ስለዚህ እሷ አስተያለች፣ እህትሽ ራሷ እንደዚህ ታያለች። ኢትያታይም ግን እኔ ደውዬ ነፍሲ ማር ብለሽ ስጪ ይላታለው። አንቺ ታያለሽ እንዴ ስላት፣ አላይም አለችኝ፣ ግን በጣም ፈራለው። እኔ እና ደውላለው። ወደው አዋይ የሞተ ሰው ብዙ ጊዜ ቤት ውስጥ ያለን አንድ ሰው ይዞት ሲወጣ በእጅ ይዞ ናኒ ድብሎ ይዞት ሲሄድ ከታየ ያንን ሰው እየጠራው ነው ሞትን። የሞት መንፈስ ነው ወይም ደግሞ መላከ ሞት ነው የሚባለው። ግን መጥተው አቅፈዋት ቁጭ ካሉ የሚያሳየው መንፍሶም ከሞቱ ልጅ የቆረበች ከሆነች በትክክል ልጅቷ አልነቃች ይሆናል እንጂ በጸሎት አስቢኝ ማለታቸው ነው። አንዳንድ ጊዜ አንቺ እየጸለየሽ እህትሽ ጋር መጥተው አያትሽ መጠየቃቸው ትንሽ ቢጸልዩ የጸጋ ልዩነት ያላቸው ሰዎች አሉ። ትንሽ ብትጸልይ ይቺ ልጅ በጣም ብርቱ ጎበዝ፣ እግዚአብሔር መንፈስ ቅዱሱን የሚያሳድርባት ለብዙ ሰዎች የምትተርፍ መሆኗን ለማሳየትም ይሆናል እና በትክክል ከመንፈስ ጋር ማገናኘቱ የሚጠቅመን አያትሽ መጀመሪያ ከመመንኮሳቸው በፊት ምንድን ነበረ ህይወታቸው የሚለው ስትነግርኝ ነው። አያቴ እኔ አላውቅም፣ ግን የሆነ ወር ላይ በግ ታርዳለች እና ማንም አይገባም። አንድ ልጇ እና እሷ ብቻ ናቸው የሚገቡት። እኛ እንከለከላለን፣ አንገባም። ነጭ በግ ነው የሚታረደው። ያ በግ ታርዶ ከተበላ ካለቀ በኋላ ነው እኛ ከተጠረገ በኋላ ቤቱ ነው የምንገባው። ማን ይበለዋል? እነሱ ናቸው የሚበሉት። ምን እንደሚያደርገው አላውቅም፣ ግን እኛን ይከለክሉናል። እናቴ እንደዛ ታ ነበር እኮ ስላት አሁን አይኔ አልገባም፣ እነሱ ናቸው አለችኝ። አንድ ልጇ እና አያቴ ማለት ነው። እሺ፣ ስለዚህ እህትሽ ከአያትሽ ጋር ኖራለች ረጅም ጊዜ? አዎ፣ እሷ እናት አብራት የምትኖር የነበረው ግን ማያቸው በቃ ኖርማል፣ በፊት አቅፋት እንደምተኘው ነው በቃ ተኝተው፣ ቦታው ራሱ ያው ራሱ ቦታ ላይ ተኝተው ነው ማያት ምናልባት አያትሽን ያመነኮሰው የጠቋር ከሆነ እንዲያው በደፈናውም መደምደም ባይቻልም ጠቋር ተናገር ያለው ምንኩስና ላይ ያደፋፍርን አውቆ ያመነኮሳል። እና ያ ልክ አያትሽ ሲመነኩሱ ፈርቶ፣ ሻሽቶ፣ ደንብሮ የመጣውም ወደ እህትሽ የመጣውም መንፈስ እህትሽ ላይ አርፎም ሊሆን ይችላል። ያንን መንፈስ እህትሽ መዋጋት እንዳለባት እያየሽም ሊሆን ይችላል አንቺ ራስሽ ትዳሯ ላይ ችግር የሚፈጥር ደፋር መንፈስ ከባሏ ጋር እንዳትስማማም ያደርግ ወይ ከልጆቿ ጋር ብቻ፣ በአጠቃላይ ትዳሯ ላይ ከስጋ ወደሙ ጋር በተገናኘ ልክ ባለፈው እንደነገርኳችሁ የእኔ ጠቋርኮ ቆራቢ ነው፣ ጸላይ ነው፣ መዝሙር ደጋሚ ነው ይላሉ። እና ያመነኮሳል ብዬ ተናግሬያለሁ። ግን ይሄ ማለት የእግዚአብሔር መንፈስ ቅዱስ የለም ማለት ሳይሆን አያትሽን አደፋፍሮ ስጋ ወደሙ እንዲቀበሉና እንዲመነኩሱ ያደረገው መንፈስ ወደ እህትሽም ደንብሮ መጥቶ እህትሽንም ሊጎዳት እንዳይሆን መጠንቀቅ አለብሽ። አምነሽበት ነው። ከቆረብሽ በኋላ የምትሰሪው ኃጢአት አለ። ምንድን ነው? ከቆረብሽ በኋላ ሲምን ያስቸግርሻል ብለሽ እህትሽ መጠየቅ አለብሽ። ከቆረበች በኋላ ከባሏ ጋር ያላትን ህይወት ቼክ ማድረግ ነው። በደፋርነቱ ገብ ከሆነ ዝም ብሎ እንደው ቆረብ ወይም በቁርባን ተጋባሁ ለማለት ሳይሆን ከቆረበች በኋላ ወይም በትዳር ውስጥ እያለች ቁርባኑን በእርግጥ አይረክስም፣ ግን ራሷ እንዳትረክስ ሊያደርግ የሚችል ስራ ምን ነው እየሰራች ያለችው? መደፋፈር ከሩካቤ ጋር በተገናኘ ከአኗኗር ጋር፣ ከገንዘብ ጋር፣ ከአስራት ማውጣት ጋር በተገናኘ ከፀባይ ጋር፣ ከጎረቤት ጋር በተገናኘ ስጋው ደግሞ ከተቀበለች በኋላ ያላት ህይወት ምን አይነት ይመስላል ብለሽ ቼክ አድርጊያት ና ለስጋው ደግሞ የማይመች ህይወት ህይወት እየኖረች ከሆነ አያትሽ ላይ የነበረው ጠቋር መንፈስ አሁንም እዚህ አለ። በነገራችን ላይ ነጭ በግ ረዱልኝ የሚለው ጠቋር መንፈስ ነው፣ ከክርስቶስ ጋር የአምልኮ ግፊያን የሚጋፋ መንፈስ ስለሆነ ነው። እና ይሄን ቼክ አድርጊ፣ በበጎም ቼክ ማድረግ ያስፈልጋል። እሺ መምህር ሌላ ደግሞ አንድ እኔ ማለት ነው የሆኑ ነጭ አሞራ ናቸው ትከሻዬ ላይ በጣም ይጫኑኛል፣ መንቀሳቀስ አልችልም። ልክ ክብደታቸው እንደ ብረት ነው። ቅዱስ ሚካኤል እና ድንግል ማርያም ስዕል አድኖ እንደዚህ እንደማየው ማለት ነው እንደማያቸው ስዕል አድ ናቸው ፊት ለፊቴ ሲመጡ እነዚ አሞራዎች ለቀውኝ ይሄዳሉ። በጣም ተጭኖ መንቀሳቀስ እና ወደው ነቃለው። ስዕሉ ፊት ተመልክተሽ ቁጭ ብለሽ በነበርሽበት ሰዓት ነው አሞራዎቹ የሚመጡት ወይስ መጀመሪያ አሞራዎቹ ነበሩ? መጀመሪያ በጣም አሞራዎቹ ተጭነውኝ ነበር ልንቀሳቀስ እየፈለጉ ግን መንቀሳቀስ አልችልም። ልክ እነሱ ፊት ለፊት ሲመጡ ድንግል ማርያም እና የቅዱስ ሚካኤል ፊት ለፊት ሲመጡ ለቀውኝ ይሄዳሉ አሞራዎቹ። እንግዲህ ምናልባት ይሄ በብዛት ከደብተራ የሚላክ መንፈስ አለ። ስዕሉ ፊት ሆነሽ በምትጸልይበት በህልም ማለት ነው አይደል? የምታየው እንጂ በህልም እንደዚህ ማየት የሚበሩ ነገሮች፣ አሞራዎች፣ ምናምን ነገሮች እንደዚህ ማየት በመናፍስቱ አለም የአንደርቢ፣ የጥለውጊ ወይም ደግሞ የደብተራ መተቶች ምልክት ነው። በኖርማሉ ግን ህዝቡ የሚፈታው የሚበሩ ነገሮች መተው ካስጨነቁና ከተጫኑ ከሰው የሚመጣብሽ የሆነ አንድ ኃላፊነት እንዳለ ነው የሚያሳየው። ከሌላ ሰው የሚመጣ ኃላፊነት እና ወደ እግዚአብሔር ስትጸልይ ያ ችግር ይነሳል፣ ያን ችግር ታስወግጇዋለሽ ማለት ነው። ሁለት ፍቺ ነው ያለው። እንደ አለማዊ ስትፈጩ መቶ አንድ የሚጫንሽ በራሪ ነገር ምትወላሽ ለቁጭ ካለና ከተጫነ የሚሰጥሽ የሆነ ኃላፊነት አለ። ሹመት ሺህ ሞት ነው ይባላል አለም በአባባል እንኳን እና በቤተሰቡ በኃላፊነትም በሆነ ነገር የምትቀበየውን ኃላፊነት ግን መምራት እንደሚያቅትሽና እግዚአብሔር ማነው ድንግል ማርያምና ቅዱስ ሚካኤልን ረዳት አድርገሽ በምጠሪበት ሰዓት ያ ችግር ተነስቶ እንደሚወገድልሽ፣ ወይም ደግሞ አለማዊ በሆነ መንገድ እንተወውና በመንፈሳዊ ስንመጣ የተላከብሽ መንፈስ አንቺን የሚያስጨንቅሽ መንፈስ በእነዚህ ታቦቶች ነው። ቃኪዳንሽ ቢፈጸምልሽ እግዚአብሔር አንቺን የሚረዳሽ በእነዚህ በኩል ነው። ግልጽ ነው፣ ምንም ድብብቆች የለውም። በነገራችን ላይ አንዳንድ ህልም ፍቺ ያስፈልገዋል። አንዳንድ ህልም ደግሞ ግልጽ ነው። ያንቺ አሁን ምንም በቃ ሽፍንፍን የለውም፣ ግልጽ ነው። ግን አሞራው ነጭ መሆኑ የሚያሳየው ወዳጅ መስሎ የሚያጠቃ በአንቺ ጋር የሚንቀሳቀስ የሆነ ሰው ነው ማለት ነው። በጣም አጥብቀሽ በምትጸልይበት ሰዓት የሚርቁሽ ሰዎች አሉ። እንቁረብ፣ ንስሐን ንግባ፣ እንጸልይ ስትያቸው የሚሸሹ ሰዎች አሉ። እንደዚህ አይነት ሰዎች መጀመሪያም ከአንቺ ጋር ጥብቅ የሆነ ቁርኝት የሌላቸው ሰዎች ናቸው፣ ችግር ያለባቸው ሰዎች ናቸው ማለት ነው። ማንም ያናገረኝ፣ የሚገርምህ መምህር ጸሎት እንደዛ ከጀመርኩ በኋላ ማንም ካጠገቤ የለም፣ ማንም ሰው እና ከአንድ ሁለት ጊዜ ደግሞ አንተን በህልሜ አይካለው አንደኛው እንኳን ጠፋብኝ። አንደኛው ወጣቶች ናቸው ሊደበድቡ ነጭ ጋቢ ለብሰሃል መጽሐፍ ይዘሃል፣ እና በጣም ገደል ነው ከኋላህ ይከተሉሃል። እንዴ መምህራችን ሊደበድቡ ነው የሚከተሉት እያልኩኝ እኔንም እንዳይደበድቡኝ ብዬ እየዞርኩ አያቸዋለሁ እና ከዛ እነሱ አላዩኝም ብዬ ግን አይተውኛል። አንተ እንትተው ደግሞ እኔን ያሯሩጠኛል እነሱ ማለት ነው። አየሽ ጉዳዩ ወደ አንቺ ዞረ። ለምንድነው ወደ አንቺ የዞረ? መጀመሪያ እኔን አደለም ያየሽ፣ እኔን እኔ ውስጥ ያለውን አስተምህሮ ወደ እናንተ ያሰራጨሁት ትምህርት አንቺ ውስጥ አለ። ስለዚህ እኔን እየተቃወሙኝ ነው ማለት አንቺ ውስጥ ያለውን የእኔን አስተምህሮ የሚቃወሙ አንቺ ቤት ውስጥ አሉ። ቤተሰቦች ሽም ሆኑ አንቺ ዞሪያ ያሉ ሰዎች ማለት ነው። ይህን ብዙ ሰዎች እንዳዩ ይነግሩኛል እና ምንድነው አንቺ ውስጥ ያለው የእኔ አሁን ያስተማርኳችሁ ትምህርት አላደለም ገጠመኝ ላይ የምትሰሚ ሁሉ ነገር በተግባር እንድትፈጽሙት የምነግራችሁ አካሄድ አለ እሱ አካሄድ እሱን አካሄድ የማይወዱ ሰዎች አንቺ ውስጥ ያለውን የእኔን ትምህርት ነው ሲቃውሙ በእኔ መልክ ያሳይሻል በእኔ መልክ ነው የሚያሳይሽ እና ወደዛ ጣዩ ልክ ትምህርቴን መጀመሪያ ተቃወሙ ከዛ በኋላ ደግሞ አላልፍ ስትያቸው ደግሞ አንቺን ደግሞ ጠሉሽ አንቺን አኮረፉሽ አየሽ ወደ አንቺ ዞሩ ማለት ነው መጀመሪያ ደ ነበረ ወደ እኔ ሚ እኔ ነበር የሚቃወሙት ከዛ በኋላ ደግሞ እኔንም እንደገና ደግሞ አንቺንም ጭምር ማለት ነው። እና ጉዳዩ አስተምህሩ ላይ መሆኑን ያሳያል። እሺ።